በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ። አሜን። እመጓ ክፍል ስድስት ምዕራፍ ስምንት ከናዳ ማርያም ተመልሼ አንድ ወር ቆየው። የሥራ የጠባይ ውጥረት የተሞላበትና ብዙ ሰዓት ሥራ ገበታ ላይ ማሳለፍን የሚጠይቅ ቢሆንም ናዳ ማርያም የሄድኩበትን ጉዳይ እና ያጋጠምኝን ነገሮች ማሰልሰሬን አልቀረም። በቃ ሐሳቡ ሕሊናዬን ይወተውተው ጀመር። የጉዞዬ ዓላማ ምን እንደሆነ ባይገልጽልኝም፣ ደብራሩን ክረምቱ ከመግባቱ በፊት መሄድ እንዳለብኝ ተሰማኝ። ደብራሩንን ከ16 ዓመት በፊት ሄጃ አይቸዋለሁ። በወቅቱ የተጓዝኩበት ምክንያት በሀገራችን ካሉ ጥንታውያን አስደናቂ ገዳማት አንዱ በመሆኑ ከቦታው በረከት ለማግኘት ነበር። ደብረ አሮን በስተ ሰሜን ወሎ ዞን መቄት ወረዳ ውስጥ ከወረታ ወልዲያ በሚወስደው መንገድ ደብረ ዘቢጥ ከተባለችው ከተማ በስተ ሰሜን በ8 ኪሎ ሜትር ርቀት ላይ ከትልቅ ተራሮች አናት ላይ የሚገኝ ገዳም ነው። በአፄ አምደ ጽዮን ዘመነ መንግስት በታላቁ ኢትዮጵያዊ ጻድቅ አቡነ አሮን የተመሰረተው ይህ ገዳም ቤተ መቅደሱ ከዓለታማው ተራራ ጫፍ ላይ በዋሻ መልክ ተፈልፍሎ የተሰራ ነው። ዋሻው ቤተ መቅደስና ቅኔ ማህሌቱን ጨምሮ አምስት ክፍሎች፣ ሁለት በሮችና ሰባት መስኮቶች ያሉት ሲሆን አለታማ የሆነውን ጣራ የሚሸከሙ አስራ አራት አምዶች ተሰርተውለታል። የቅኔ ማህሌቱ ጣሪያ በግምት ሁለት ሜትር በአንድ ሜትር የሆነ ቀዳዳ ሲኖረው በዚህ ቀዳዳ የፀሐይ ብርሃን ቢገባም ዝናብ ግን ወደ ውስጥ አያስገባም። ይህም በአቡነ አሮን መታሰቢያ የተሰጣቸው ቃል ኪዳን ምልክት ሆኖ ይቆጠራል። ወዳጄ አሮን ሆይ አንተን የሚመስልህ የለም፣ አንተ የተደጋደልክበትን ቤተ መቅደስ እንኳን ዲያብሎስ ዝናብ አይደፍረውም በማለት ፈጣሪ ቃል ኪዳን ገብቶላቸዋል ይላሉ መነኮሳቱ። በዚህ ተራራ በርካታ ቅዱሳን በተጋድሎ አስ አልፈውበታል። ደብራሩን ለመጓዝ ከባህር ዳር ከተማ ከጠዋቱ 12 ሰዓት ሲሆን ተነሳሁኝ። መኪና የማሽከረክረው እኔ ራሴ በመሆኑና ሌላ ተጓዥ አብሮኝ ስላልነበረ ጉዞ ሐሳብ የተሞላበት እንደሚሆን ገምቻለሁ። ለምንድን ነው ደብራሩን የሚሄደው? ምንስ ነው የሚፈልገው? ምናልባት ደብራሩን ከመሄዴ በፊት ማጣራት ያለብኝ ነገር ይኖር ይሆን? ተጨማሪ ሐሳብ በመጣልኝ ቁጥር እንደ ኳስ እየነጠረ መልሶ እኔኑ ከም ከማስጨነቅ በስተቀር የተረፈኝ ነገር የለም። በቃ ዝም ብሎ ደብራሩን መሄድ፣ ምልክት ሊሆኑ የሚችሉ ነገሮችን በጥሞና መከታተልና መመዝገብ፣ መተንተን ነው። ሌላ ምርጫ የለም እላለሁ። እንዲህ በሐሳብ እየተንገላታሁ የፎገራ ሜዳን አቋርጬ ጉራ ተራራን ፊት ለፊት ከርቀት ወደ ቅርበት እያየሁ ጨጨሆ መድኃኔ ዓለም ደረስኩኝ። እዚህ ስፍራ ደርሶ ጨጨሆ መድኃኔ ዓለምን ሳይሳለሙ ማለፍ የማይታሰብ ነው። መኪናዬን አንድ ጥግ አቁሜ ተሳለምኩና ለአፍታ አካባቢውን ቃኘሁት። ይህ ቦታ በአሁኑ አጠራር በደቡብ ጎንደርና በሰሜን ወሎ ድንበር ላይ የሚገኝ የተራራ ሰንሰለት አካል ነው። በስተ ምዕራብ በኩል ያለው የላይ ጋይንት ወረዳና በስተ ምስራቅ በኩል ያሉት የመቄትና ላስታ ወረዳዎች በግምት 3 ኪሎ ሜትር ጥልቀት ባለው ሸለቆ የተለያዩ ሲሆን ጨጨሆ መዳን ዓለም ላይ ግን 50 ሜትር በላይ በማይረዝም የተራራ ሰንሰለት ተገናኝተዋል። በ1971 ዓመተ ምህረት ቻይናዎች እዚህ ስፍራ ላይ አስደናቂ ድልድይ መሳይ መንገድ ሰርተውበታል። የሰሜን ወሎዎቹ ደጋ መቄትና ላስታ ከጎንደሬዎቹ ጋይንት ጋር እንደሚገናኙ እንዲገናኙበት ተፈጥሮ ያበጀችው የህዝቦች የፍቅር መገናኛ ስፍራ ነው። ጨጨሆ መድኃኔ ዓለም እናም የአካባቢው ህዝብ የጎንደር የላስታና የመቄት ስነልቡናና ባህል ህብር ውጤት ነው። ለዚህም ይመስላል አንጋፋዋ ድምፃዊት አስቴር አወቀ አናቱ ከላስታ አባቱ ከጎንደር እናቱ ከላስታ አባቱ ከጎንደር ተወለደ ሸጋ ከጨጨሆ መንደር ብላ የተቀኘችው ግጥም ባህልን ከመልክዓ ምድር ጋር በማስተባበር ሲችል ዋጋው ከፍ ይላል። ጨጨሁ መድኃኔ ዓለምን ከተሳለምኩ በኋላ መኪናዬን አስነስቼ ጉዞዬን ቀጠልኩ። ከባህር ዳር ከተነሳሁ ከሦስት ሰዓት ጉዞ በኋላ መቄት ወረዳ ደብረ ዘቢጥ ደረስኩኝ። መኪናዬን ከነዋሪዎቹ ለአንዱ አደራ ሰጥቼ ኮተቴን በጀርባ ያዝዬ ቁልቁል በረሃውን መውረድ ጀመርኩ። አንዴ እንደ ቅዴ ከሆነ ከሰዓት ከገዳሙ በመድረስ ሁለት ሶስት ቀን ከመነኮሳቱ ጋር ስጨዋወት ሰንብቼ በዚያውም ለሚያንገላታኝ እንቆቅልሽ መፍቻ ፍንጭ አግኝቼ ለመመለስ ነው። ለአንድ ሰዓት ያክል ቁልቁል ከወረድኩ በኋላ እንደገና ቀጥ ያለ ዳገት ለአንድ ሰዓት ከ20 ደቂቃ ያክል ተጓዝኩ። ጉልበቴ እየተብረከረከ ሰውነቴ በላበት በላብ ተዘፍቆ እንዳይደርስ የለ ደብራሮን ደረስኩ። ሁሌም እንግዳ ብርቅ የሚሆንባቸው ገዳማውያኑ በፍቅርና በፈገግታ ለድካሜም ሐዘኔታቸውን በመግለጽ ተቀበሉኝ። ማንነቴንና ከየት እንደመጣሁ ስነግራቸው ብዙም እንግዳ እንዳልሆንባቸው ብዙም እንግዳ እንዳልሆነሁባቸው ተገነዘብኩ። መምጣቴን የሚጠብቁ መሰለኝና ደስ አለኝ። እግሬን አጥበው ገዳሙ ያፈራውን እህል ውሃ አቅርቦ ከበው እንደ ብርቅ ያነጋግሩኝ ጀመር። የገዳማውያንን ደግነት ሁልጊዜ ሳስብ፣ በዚህ ዘመን ሰው ይህን ያክል የዋህ ይሆናል እላለሁ። ለአንድ ሰዓት ያክል ካረፍኩ በኋላ በአባ ተወልደ መድህን መሪነት ገዳሙን እየተዘዋወርኩ ለማየት ወጣሁኝ። የጉዞዬን ዓላማ የሚገልጥ ነገር ይኖራል ብዬ ነገሮችን ሁሉ በጥንቃቄ በመመልከትና አባ የሚናገሩትንም ከፍተኛ ትኩረት ሰጥቼ በመስማት ከዚህ በፊት ያየሁትን ገዳም እንደ አዲስ ማየት ጀመርኩ። አባተ ወልደ መድህን የደብረ አሮን ሌላው የታምራት መገለጫ ናቸው። አይነ ስውር ሆነው ሳለ ዙሪያውን ጭው ያለ ገደል ባለበት ተራራ ጫፍ ላይ ተገደመ በተገደመ ቦታ አይናማ ሲንቀሳቀስ አዙሮት ለመውደቅ በፍርሃት በሚርድበት ቦታ እግራቸውን ያዝ ሳያደርጋቸው በፍጥነት ከቦታ ቦታ እጥፍ እጥፍ እያሉ ሲራመዱ ማየት በራሱ ተአምር ነው። መንክራዊ አቡነ አሮን እዚህ እንድኖር ነው የፈቀዱልኝ። መንገዱ ሁሉ በእርምጃዬ ቁጥር ልኬታ በፍጥነት የማየት ያክል አውቀዋለሁ ይላሉ። መቼም አቡነ አሮንን አንስተው አይጠግቧቸውም። በሰፊ የዘመን ልዩነት የኖሩ ሳይሆን በአካል ያሳደጓቸውና የሚያውቋቸውን ያህል ነው ስለእሳቸው የሚናገሩት። በአምስትና ስድስት መቶ ዓመት ዘመን ልዩነት ኑረው አንደኛው በአጸደ ስጋ ሌላኛው በአጸደ ነፍስ ሆነው ይህን ያህል የሚያቆራኛቸው ሚስጥር ምን ይሆን እያልኩም እደነቃለሁ አባታችን መንክራዊ አሮን በአጼ ሰይፋርድ ከፍተኛ ግፍና ስደት ደርሶባቸዋል አሉ አባ በሐዘኔታ እንዴ ለምን አጼ ሰይፋርድ ክርስቲያን የሆነ የክርስቲያን ንጉሥ አልነበሩም እንዴ አልኳቸው በአግራሞት የመንግስቱ ወራሽ ትሆናለች ትባል የነበረችው የንጉሥ ልጅና የሰራዊቱ አዛዥ ይሆናል ይባል የነበረው የንጉሥ ወንድም በአባታችን በመንክራዊ አሮን ትምህርት ተማርከው ደብረ አሮን መጥተው በመመንኮሳቸው ነበር አሉና አባታችንን ሸዋ ድረስ አስጠርቶ እንዴት ብትደፍረኝ ነው ልጅንና ወንድሜን ያመነኮስካቸው ቢላቸው አባታችንም አንተም ልብ ገዝተህ ይህን ዓለም ንቀህ ዙፋንህን ትተህ ወደ እኔ ብትመጣ ባመነኮስኩህ ነበር አሉት በዚህ ተቆጥቶ አባታችንን የሚላስ የሚቀመስ በሌለበት በረሃ ሰባት ዓመት ከተከታዮቻቸው ጋር በግዞት እንዲኖሩ ሰደዳቸው አሉኝ ትክዝ ብለው ከዚያስ አልኩኝ በመገረም መንክራዊ አባታችንም ቅጣቱን በጸጋ ተቀብለው በረሃውን አልምተው ወይን ተክለው ወይኑ ሲደርስ ለንጉስ እሸት ቅመስ ብለው የወይን ዘለላ ላኩለት። ንጉሱም በድርጊታቸው ንጉሱም በድርጊታቸው ልቡ ተነክቶና በስራው ተጸጽቶ አባቴ ሆይ ይቅር በለኝ፣ ስለ ኃጢአቴም ጸልይልኝ ብሎ በክብር ወደዚህ ወደ ደብረ አሮን መለሳቸው አሉ። ከሐዘን ስሜታቸው የወጡ እየመሰሉ በዚህ በተራራ አናት ላይ የተፈጸመውንና ተሰምቶ የማይሰለቸውን የቅዱሳኑን ገድል አባ እየነገሩኝ ቆይተን ወደ አስራ አንድ ሰዓት አካባቢ ሲሆን የሰርክ ጸሎን ጸሎት ሊደርስ ነው። አንተ በዚህ በኩል እረፍት አረፍ ብለህ ቆየኝ አሉና ከዋሻው ቤተ መቅደስ በስተ ምስራቅ አቅጣጫ ወሰዱኝ። ወዲያውም በአስገራሚው ፍጥነታቸው ከአይን የተሰወሩ። የቤተ መቅደሱ ምስራቃዊ አቅጣጫ የተራራውን አንደኛው ጫፍ ሲሆን ልክ እንደ ጫማ ሆኖ ከርቀት የላስታን ተራሮች ያስቃኛል። ደብራሮን ላይ ሆኖ ለሚያያቸው ሰው የላስታ ተራሮች በከፍታ እኔ ይበልጥ እየተባባሉ ፉክክር የያዙ ይመስላሉ። አረንጓዴ ጸጋቸው ቢገፈፍም እይታን ለመማረክ የሚሆን ውበት አላጡም። ከጥግ ወደ ታች ሲመለከቱ ማለቂያ የሌለው የሚመስል ገደል አፋፍ ላይ እንደቆሙ ይረዳሉ። ሰውነት ያርዳል። የቅርብና የሩቅ መልክዓ ምድራዊ ቅኝቶችን እንዲህ እስኪታክተኝ ድረስ ካየሁ በኋላ ፊቴን ወደ መቅደሱ አዙሬ ከሆነ ጣውላ ላይ አረፋልኩና ጸሎት ቢጤ የአቅሜን አደረስኩ። አምላኬ ሆይ እባክህ ለምን እንደመጣሁ ምን እንደምፈልግ ፍንጭ ስጠኝ። ተራቅዠት ከሆነ ደግሞ እንድረሰው አድርገኝ፣ ሰላሜንም መልስልኝ በማለት አምላክን ተማጸንኩ። በሐሳብ እየተንገላታሁ ለበርካታ ደቂቃዎች ከቆየሁ በኋላ ድንገት ከሰመመን እንደሚነቃ ሰው እንደመባነን ብዬ እግሮቼንና እጆቼን ዘርግቼ መንጠራራት ጀመርኩ። እንደተቀመጥኩ በእጆቼ የተቀመጥኩበትን እንጨት መዳሰስ ጀመርኩ። ጣውላ ነው። ከጎን ወደ ታች ሳንሸራትተው ማዕዘናዊ ጠርዝ አለው። ሐሳቤን ሰብስቤ የተቀመጥኩበትን ጣውላ አየሁት። ነጠላ ጣውላ ሳይሆን ሳጥን መሰል ነው። ወደ ቀኝና ወደ ግራ እርዝመቱን፣ ቅርጹን አስተዋልኩት። ሰውነቴ ባለሁበት ደርቆ የቀረ መሰለ። ድንገት የሬሳ ሳጥን ብዬ ተስፈንጥሬ ተነሳሁ። በስመ አብ ወወልዶ መንፈስ ቅዱስ ብዬ አማተብኩ። የተቀመጥኩበትን ደግሜ ቆሜ ያየሁት በትክክል የአስክሬን ሳጥን ነው። በጣም የሚሰቀጥጥ ስሜት ተሰማኝ። ደግሜ ደግሜ አማትብ ጀመር። ፍርሃት ወረረኝ። ድንገት ከየት መጡ ሳልል፣ እንዴት ቆየህ እያሉ አባ መጡና በል እንሂድ አሉኝ። ከድንጋጤ ስላልተመለስኩ መልስ አልሰጠኋቸው። ምን ነው የለህም እንዴ የት ይድክ አሉኝ። ኧረ አለሁ አባ ደንግጬ ነው እኮ አልኩ። ምን አስደነገጠህ ልጄ ድንገት መጣሁብህ አሉኝ። ኧረ አይደለም ሳየው እዚህ አስክሬን ሳጥኑ ላይ ተቀምጬ ነው እንጂ አልኳቸው። በፍርሃት በሚረዳ አንደበት አይዞ የጻድቁ የአባ አድሪል ዐጽም ነው በረከቱ ያድርብሃል እንጂ ምን ትሆናለህ አሉኝና ምዕመናን በበረከቱ በቃል ኪዳኑ ተስፋ እንዲያገኙ እንዲሳለሙት ነው ከዚህ ያስቀመጥ ነው በማለት እያጽናንኝ ወደ ገዳሙ ማረፊያ አቅጣጫ መሄድ ጀመሩ። ከኋላቸው እየተከተልኩ አባ አድሪል ነው ያሉኝ አልኳቸው። አሁን ሶሪያዊው አባ አድሪል ትንሽ ከቆየት ብለው አባ መፍቀሬ በኮሳም ይባላሉ አሉኝ። እንዲህ ያለ ስም ሰምቼም አላውቅ። የምን ቋንቋ ነው? አልኳቸው። መልስ ሳይሰጡኝ ማረፊያችን ደረስን። ረዳቸውን ጠርተው ራት እንዲያቀርብ ጠየቁት። እርሳቸውም ጉድ ጉድ ማለት ጀመሩ። ከእኔ ጥያቄ ለመሸሽ የሚሞክሩ መሰለኝ። ራት ቀርቦ ብላ እንጂ እያሉ በአባታዊ ፍቅርና ልግስና ይጋብዙኝ ጀመር። አየውልህ አሉና መናገር ጀመሩ። በወጣትነቱ በክርስቶስ ፍቅር ተነድፎ ከሶርያ ምድር ወደ ኢየሩሳሌም ተጓዘ። ከዚያም የሲና በርሃን አቋርጦ ምስር ገባ። አባይን ተከትሎ ወደ ኢትዮጵያ ተጓዘ። ይህን ሲነግሩኝ ቃላት የጠፋባቸው ይመስል እያማጡ ነበር። በመሃል አቋርጠው ብላ እንጂ ተውከው እንዳያሉኝ አሁን አባ ጠገብኩ፣ እግዜር ይስጥልኝ፣ ማኅበሩን ያስፋልኝ አልኩኝ። ረዳቸውን በልና ልጄ ስብሃት በላሉት ወጣቱ ዲያቆን አመስግኖ ሲያበቃ አባ አቡነ ዘበ ሰማያት ሰጥተው ማዕዱ ተነሳ። ከዚያስ አባ ይጨርሱልኝ እንጂ አልኳቸው። ያው እንዳልኩህ በየሀገሩ ሲያስስና ሲንከራተት ኑሮ በመጨረሻ የኑቢያን ምድር አቋርጦ ወደ ቅድስቲቱ ሀገር ወደ ኢትዮጵያ አባይን ተከትሎ መጣ። አስራ አራት ዓመታትን በኢትዮጵያ ሲንከራተት ኖሮ በመጨረሻም ያሰበው ተሳክቶለት እግዚአብሔርን አመስግኖ አረፈ። በኑዛዜው መሠረት አጽሙ ወደዚህ ወደ አባታችን ወደ አቡነ አሮን ገዳም መጣ። እንዴት ወደ አቡነ አሮን ገዳም እንደመጣ ጠየኳቸው። ጥያቄው ለእኔ መሠረታዊ አልነበረም። ከጻድቁ አባታችን ከአቡነ አሮን ጋር ቀደም ሲል ይተዋወቁ ነበር እና እርሳቸው እንዲጸልዩለት በረከታቸው እንዲደርሰው ነበር አሉ። ይህን ብለውኝ ወደ ማረፊያ መደባቸው ሂደው ቁጭ አሉ። ምንድን ነበር የሚፈለገው አልኳቸው። ምንድን ነበር የሚፈልገው አልኳቸው። ቅዱሱንና ተአምራዊውን ቅርስ ነዋ ልጄ አሉኝ። የምን ቅርስ የትኛውን ቅዱስ ቅርስ አልኩኝ በጉጉት። መልስ የለም። መልስ ግን የለም። ለመሆኑ ያገኘው የት ነው? መልስ የለም። አባው አውቀው ይሆን? ሰዓታቸው ደርሶ ጸሎት በለሆሳስ ማድረስ ጀመሩ። የመጠየቅ ዕድሌ አበቃ ማለት ነው አልኩኝ ለራሴ። ምን እንዲያው ጅራቱን እንጂ ራሱን የማያስጨብጠው ምስጢራዊ ሰዎች ልጉሞች፣ አልኩኝ በምሬት። ሌሊቱን ስገላበጥ አደርኩ። ቅዱሱ ቅርስ፣ ስንት ቅዱስ ቅርስ አለ። ጽላት ሙሴን ይሆን እንዴ? አይ አይመስለኝም አልኩ። እንዳይነጋ የለ ነጋ። እንቅልፍ በዓይኔ ሳይዞር ነጋ። ከሌሊቱ አስራ አንድ ሰዓት አባ ለኪዳን ወደ ቤተ ክርስቲያን ሲሄዱ እንደ ጅራት ተከትዬ ሄድኩ። ኪዳኑ አልቆ ወደ ውጭ ስንወጣ አባ ተጨማሪ ጥያቄ ለመቀበል ፈቃደኛ አለመሆናቸውን ተረዳሁ። ስለ ጉዞ የነበር የሚያወሩኝ። አየህ ልጄ፣ እንደዚህ በየጊዜው እየመጡ በረከት መቀበል ጥሩ ነው። ራስክን ከቅዱሳን አባቶች ጋር ማቀራረብ መልካም ነው። ጾምም ስለሆነ አናስረፍድህም። ፀሐይ ሳይበረታብህ በቀዝቃዛው መንገድህን ብትጀምር ጥሩ ነው አሉኝ። እሺ አልኩኝ በቅሬታ። ከዚያም እጃቸውን ትከሻዬ ላይ ጭነው ዝቅ ባለ ድምፅ የእኔ ልጅ ከመሄደ በፊት የአባድሪልን አጽም በጉዞ ሁሉ እንዲረዳህ ተማጸነው አሉኝና እየመሩ ወሰዱኝ። አትፍራ፣ እጅህን ሳጥኑ ላይ አድርገህ ዙሪያውን እየዳሰስክ ጸሎት አድርስ አሉኝ። አስክሬንና የአስክሬን ሳጥን አልወድም። የሞተ ሰው በአጋጣሚ ካየሁ ብዙ ቀን እንቅልፍ አጣለው። ሞት ለምን ያን ያክል ግድግዳ እንደሚፈጥር ሁሌ ይደንቀኛል። የምንወደው የምናፈቅረው ሰው ከሞተ ከአምስት ደቂቃ በኋላ ያስፈራናል። ያለኝን ጥንካሬ ሰብስቤ ከቅዱስ አጽም ማስቀመጫ ሳጥን ፊት ተንበርክኬ፣ አባ መቅደሱን ተጠግተው ቆመዋል። የማደርገውን ማየት ባይችሉም በጥንቃቄ እንደሚከታተሉኝ ተረድቻለሁ። ፍራቴን እንዲቀንስልኝ አይኖቼን ጨፍኜ አባ እንዳዘዙኝ ግራ የገባው ጸሎት እያደረስኩ በእጆቼ ሳጥኑን ዙሪያውን መዳሰስ ጀመርኩ። ሦስቱን ማዕዘን አዳርሼ አራተኛውን ማዕዘን ስዳብስ በጎን በኩል የተለጠፈ ነገር ያለ መሰለኝ። ቀና ብዬ ተጠግቼ ሳየው በትንሽ የብረት ሰሌዳ ላይ የተቀረጸ ጽሑፍ አለ። አቧራውን በለበስኩት ነጠላ ጫፍ ጠረግ ጠረግ አድርጌ ሳየው በግዕዝ ፊደላት ቁልጭ ብሎ የተጻፈ አጭር መልእክት አለ። የግዕዝ እውቀቴ አነስተኛ በመሆኑ ፊደላቱን እንዳለ በጥንቃቄ ገልብጬ ሳጥኑን ተሳልሜ ተነሳሁ። የአባ ዓላማ የአስክሬን ሳጥኑን እንድሳለመው ሳይሆን ይህን ጽሑፍ እንዳይ መሆኑ ታሰበኝ። አንዳች ጥንካሬ በውስጤ ሲያደር ተሰማኝ። ጨረስክ? አሉኝ። አሁን አባታችን አልኳቸው። አባ እንደተለመደው እየመሩ ከገዳሙ መግቢያ በር አድርሰውኝ ሲያበቁ የማይታየውን ለማየት ሞከር። ሰው ሁሉ የሚያየውን ማየት አያስገርምም። እኔ ሰው ሁሉ የሚያየውን ማየት አልችልም፣ ሰው የማያየውን ግን አያለው አሉኝና የቅዱሳን አምላክ ይረዳህ፣ መድረሻውን ያሳምርልህ ብለው መርቀው ጸሎት አድርገው አሰናበቱኝ። የሆነ ኃይል ውስጤን እያበረታታው ቁልቁለቱን ወርጄ ዳገቱን ወጥቼ ወደ ገዳሙ ሲሄድ ከነበረው ድካም ባነሰ ስሜት ደብረ ዘቢጭ ደረስኩ። መኪና የቆምኩበት ሰዎች አመስግኜ መኪናዬን አስነስቼ ወደ ባህር ዳር ከነፍኩ። ክፍል ስድስት በዚህ ተጠናቀቀ። ክፍል ሰባት ይቀጥላል። የዛሬው ንባባችን እዚህ ላይ ፈጸመን። ይቆይ